ሰላም ውድ ቻናላችን ቤተሰቦች አዲሱ የ2018 ዓመተ ምህረት የመንግስት ሰራተኞች የደሞዝ እርከን ሰንጠረዥ ይፋ ተደርጓል። የስራ ግብርና የሰራተኞች ጡረታ ተቀንሶ የተጣራ ክፍያ ስንት እንደሚሆን ሙሉ ስሌቱን በዚህ ክፍል ላይ እንመለከታለን። አብራችኑ ለቻናሉ አዲስ የሆናችሁ እንደ ጠቃሚ ትምህርቶችን በየጊዜው ለማግኘት ቻናላችን ሰብስክራይብ በማድረግ ጀምሩ። አሁን ቀጥታ ወደ ዛሬው ጉዳያችን ኦኬ አሁን ቀጥታ ስሌቱን ወደ ማየት እንሄዳለን። ለንጽጽር እንዲመች ነባሩን ደሞዝና አዲሱን እዚህ እንደምትመለከቱት ጎን ለጎን አስቀምጫ ለሁኝ። ለምሳሌ ደረጃ አንድ ላይ የሚገኝ ሰራተኛ ነባሩ ደሞዝ 4760 ብር ነበረ፣ አዲሱ ደግሞ 6000 ብር ሆኖ ጸድቋል ማለት ነው። ደረጃ ሁለት ላይ የሚገኝ ሰራተኛ 4929 ብር፣ አዲሱ ደሞዝ ደግሞ 6365 ብር ሆኗል ማለት ነው። እንዲህ እያለ በየደረጃው እዚህ እንደምትመለከቱት አስቀምጫ አለሁኝ ማለት ነው። ይሄ ይፋ የተደረገው ማለት ነው። የጭማሪውን ልዩነት ለማየት ደግሞ እኩል ይሆናል ብለን እንቀንሰዋለን። አዲሱ ደሞዝ ሲቀነስ ነባሩ ደሞዝ ኢንተር ላለን። ስለዚህ ደረጃ አንድ ላይ የሚገኝ ሰራተኛ የጭማሪ ልዩነቱ 1240 ብር ሆኗል ማለት ነው። ቀሪውን እዚህ ጋር ይዘን ደብል ክሊክ እናደርጋለን። ይኸው እንደምትመለከቱት በየደረጃው በዚህ መልኩ ይሆናል ማለት ነው። ደረጃ ሁለት ላይ የሚገኝ ሰራተኛ የተጨመረለት ደመወዝ 1436 ብር ነው። ቀጣዩ 1646 ብር እያለ ይሄዳል ማለት ነው። ስለዚህ መጨረሻ ደረጃ ላይ የሚገኝ ማለትም ደረጃ 22 ላይ የሚገኝ ሰራተኛ የተጨመረለት አዲሱ ደመወዝ 17509 ብር ሆኗል ማለት ነው። ስለዚህ በዚህ መልኩ በየደረጃው አለ ማለት ነው። የራሳችሁን ምን ያህል እንደተጨመረ እዚህ ላይ ክሮስ ቼክ ማድረግ ትችላላችሁ ማለት ነው፣ የጭማሪው ልዩነት ማወቅ ከፈለጋችሁ ማለት ነው። ኦኬ አሁን በመቀጠል የስራ ግብር ወይም ደግሞ ኢንካም ታክስ እንዴት ካልኩሌት እንደሚደረግ አሳያቸዋለሁ። ይህን ካልኩሌት ለማድረግ አዲሱን የፌደራል የገቢ ግብር አዋጅ ላይ የጸደቀውን የኢትዮጵያን ኢንካም ታክስ ቴብል በመጠቀም ካልኩሌት እናደርጋለን። ቴብሉም ይህን ይመስላል። አዲሱ የግብር ማስከፊያ ሰንጠረች አዋጅ ቁጥር 1395 2017 ማለት ነው። ይሄን ቴብል በመጠቀም ካልኩሌሽኑ እናያለን። በመጀመሪያ በየግል የየራሳችሁን መስራት ከፈለጋችሁ እንዴት ምስሩበትን መንገድ እሱን አሳያችኋለሁኝ። ለምሳሌ ደረጃ አንድ ላይ የሚገኝ ሰራተኛ አዲሱ ደግሞ 6000 ብር ነው። ይሄን ስድስት ሺህ ብር በየትኛው ሬንጅ ላይ እንደሚያርፍ ቴብሉ ላይ ሄደን እንመለከታለን። የሚገኘውም እዚህ ላይ እንደምትመለከቱት ሶስተኛ ሬንጅ ላይ ነው ከ4100 ብር እስከ 7000 ብር በሚለው ሬንጅ ላይ ነው የሚገኘው፣ ማለት ነው። የግብር ማስከፊያ ምጣኔው 20% ነው። ዲዳክሽኑ 500 ብር ይሆናል ማለት ነው። ይህን በቀላሉ ካልኩሌት ለማድረግ እዚህ ጋር ክሊክ እናደርግና እኩል ይሆናል ብለን ደሞዙ 6000 ብር ሲባዛ የግብር ማስከፊያ ምጣኔ በዚህ ሬንጅ 20% ነው። 20% ሲቀነስ ዲዳክሽኑ ስንት ነው? 500 ብር ማለት ነው። ከዛ በኋላ ኢንተር እንላለን። ቀላል ነው። በዚህ መልኩ ካልኩሌት ማድረግ እንችላለን። ደረጃ አንድ ላይ የሚገኘ ሰራተኛ ከአዲሱ ደሞዝ የስራ ግብሩ 700 ብር ይሆናል ማለት ነው። በዚሁ መንገድ ደረጃ ሁለት ላይ ለምሳሌ 6365 ብር ነው። ይሄም በተመሳሳይ መልኩ የሚገኘው በሶስተኛው ሬንጅ ላይ ነው። ከ4001 ብር እስከ 7000 ብር በሚለው ሬንጅ ላይ ነው። ስለዚህ የግብር ማስከፊያ ምጣኔው 20% ነው። ሌዳሽኑ ደግሞ 500 ብር ይሆናል ማለት ነው። በተመሳሳይ መልኩ እኩል ይሆናል ብለን 6365 ብር ሲባዛ የግብር ማስከፊያ ምጣኔው በዚህ ሬንጅ 20% ሲቀነስ ዲዳክሽኑ ደግሞ 500 ብር፣ ስለዚህ እንዲያለን ለየብቻ መስራት እንችላለን ማለት ነው። ጀነራሊ ግን በአንድ የሰርቼ ላሳያችሁ ኢፍ ፈንክሽን በመጠቀም ማለት ነው። በቀላሉ እናደርጋለን። እኩል ይሆናል ብለን ኢፍ ብለን እንጽፍና ብራኬት ከፍተን ደሞዙ የመጀመሪያው ደሞዝ ደረጃ አንድ ላይ የሚገኝ ሰራተኛ ሲቱ ብሎኛል። ሲቱ ማለት ሲኮለመን እና ሁለተኛ ሮ ላይ የሚገኝ የእኔ የመጀመሪያው ሰራተኛ ደሞዝ ማለት ነው። ይሄ ማለት ደረጃ አንድ ላይ የሚገኝ ሰራተኛ ማለት ነው። ይሄን ሌዛን ኦሪኳልቱን እና ቴብሉ ላይ ሄደን ማክሲመም ሬንጁን እንወስዳለን ማለት ነው። የመጀመሪያው ሬንጅ ሁለት ሺ ብር ነው። ስለዚህ ከሁለት ሺ ብር በታች ከሆነ ግብር ማስከፊያ ምጣኔ ዜሮ ነው። ዲዳሽን የለውም ዜሮ ነው ማለት ስለዚህ ዜሮ እንላለን ማለት ነው። ቀጣዩን ኢፍ እንልና ብራኬት እንከፍታለን ሲ ቱ ላለው ሲቱ ማለት የመጀመሪያ ደረጃ ላይ የሚገኝ ሰራተኛ ማለት ነው። የእሱን እየሰራው ስለሆነ አሁን ሌዛውን ኦሪኳል ቱ ቀጣዩ ሬንጅ ስንት ነው? ማክሲመሙ 4000 ነው። ከ2001 ብር እስከ 4000 ብር ስለዚህ 4000 ላለሁኝ ከዛ ኮማ አድርጌ በዚህ ሬንጅ ከሆነ ግብር ማስከፊያ ምጣኔ 15 ነው። ዲዳሽኑ 300 ብር ነው። ስለዚህ ደሞዙ ሲባዛ የግብር ማስከፊያ መጣኔው 15 ፐርሰንት ሲቀነስ ዲዳክሽኑ ደግሞ በዚህ ሬንጅ 300 ብር ይሆናል ማለት ነው። ከዛ በኋላ ኮም አረጋለ እንዲያልኩ መቀጠል ማለት ነው። ኮም አረጋለሁኝ ሲ ቱ ሌዛ ኖር ይኳልቱ ቀጣዩ ሬንጅ ማክሲሙም ስንት ነው? 7000 ነው። 7000 ይወስዳለሁኝ። ከ7000 በታች ከሆነ ማለትም ከ4001 ብር እስከ 7000 ባለው ሬንጅ ከሆነ የግብር ማስከፊያ መጣኔው 20 ፐርሰንት ነው። ስለዚህ ደሞዙ ሲባዛ በ20 ፐርሰንት ሲቀነስ ዲዳክሽኑ በዚህ ሬንጅ 500 ብር ይሆናል ማለት ነው። በዚህ መልኩ የሰራሁኝ እሄዳለሁኝ ማለት ነው። ኮማ አድረጋለሁኝ ኢፍ አሁንም ሴቱ ሌዛ ነቆርኳል ቀጣዩ ሬንጅ ከ7ሺ1 ብር እስከ 10ሺ ብር የሚለው ሬንጅ ነው። ስለዚህ ማክሲመሙን 10ሺ ይወስዳለሁኝ 10ሺ ኮማ አደረጋለሁኝ። ከዛ በኋላ ደሞዙ ሲባዛ የግብር ማስከፊያ ምጣኔ በዚህ ሬንጅ 25 ፐርሰንት ነው። ሲቀነስ ዲዳክሽኑ ደግሞ በዚህ ሬንጅ 800 50 ብር ይሆናል። ኮማ አረጋለሁኝ ኢፍ ብራኬት ከፍታለሁኝ ሲቱ ሌዛ ነው ሪኳል ቱ ቀጣዩ ሬንጅ ከ10001 ብር እስከ 14000 ብር የሚለው ሬንጅ ነው። ስለዚህ ሌዛ ነው ሪኳል ቱ ማክሲመሙ 14000 ነው። 14000 ወስዳለሁኝ። ከ14000 ብር በታች ከሆነ ደሞዙ ሲባዛ የግብር ማስከፈያ በዚህ ሬንጅ 30% ነው። ስለዚህ 30% እላለሁኝ ሲቀነስ ዲዳክሽኑ በዚህ ሬንጅ 1350 ብር ይሆናል ማለት ነው። አሁን የመጨረሻው ደግሞ ኢፍልና ብራኬት ከፍታለሁኝ። ሲቱ ግሬተር ዛን ከ14000 ብር በላይ ከሆነ የመጨረሻው ማለት ነው። ግብር ማስከፊያ ምጣኔው 35 ይሆናል። ዳሽኑ 2050 ብር ይሆናል። ስለዚህ ግሬተር ዛን ብቻ ላለሁኝ ማለት ነው። 14000 ብር በዛኛው ሬንጅ ላይ ስለሚካተት ማለት ነው። ከ14000 ብር በላይ ከሆነ የግብር ማስከፊያ ምጣኔው በዚህ ሬንጅ ሴቱ ሲባዛ የግብር ማስከፊያ ምጣኔ 35 ፐርሰንት ሲቀነስ ሊዳሽኑ 2050 ብር ማለት ነው፣ አለቀ። ስለዚህ በዚህ መልኩ በኢፈንክሽን አንድ የሰርተን ሙሉን እራሱ ይሰራልናል ማለት ነው። ከዛ ብራኬቶቹን እዘጋለሁኝ ማለት ነው፣ አለቀ። ከዛ በኋላ ኢንተር እላለሁ። ይኸው በምትመለከቱት መልኩ ደረጃ አንድ ላይ የሚገኝ ሰራተኛ ግብሩ 700 ብር ይሆናል። ቀሪውን እዚህ ጋር ወደታች ስባለሁኝ ወይም ደብል ክሊክ አረጋለሁኝ ማለት ነው ወደ ታች ሊመሳብ ይችላል እስከ መጨረሻ ድረስ ማለት ነው። ስለዚህ ግብሩ ይሄን ያህል ይሆናል ማለት ነው። እዚህ ላይ እንደምትመለከቱት ደረጃ አንድ ላይ የሚገኝ ሰራተኛ 700 ብር ነው። ደረጃ ሁለት ላይ የሚገኝ ሰራተኛ ግብሩ ግብሩ 773 ብር፣ ደረጃ ሶስት ላይ የሚገኝ ሰራተኛ 850 ብር እንዲያለ ይሄዳል ማለት ነው። ስለዚህ ደረጃችሁን እዚህ ጋር እያያችሁ ክሮስ ቼክ ማድረግ ትችላላችሁ፣ የስራ ግብራችሁ ስንት እንደሆነ ማወቅ ከፈለግ ማለት ነው። ስለዚህ ደረጃ 22 ላይ የሚገኝ ሰራተኛ አዲሱ ግብሩ ስንት ይሆናል? 11,600 ብር ይሆናል ማለት ነው። በዚህ መልኩ ካልኩሌት ማድረግ እንችላለን የስራ ግብር ማለት ነው። ኦኬ አሁን በመቀጠል ደግሞ የሰራተኛውን ጡረታ ካልኩሌት እናረጋለን። ይሄንን በቀላሉ በ7 ፐርሰንት ማስላት ነው ማለት ነው። እዚህ ጋር ክሊክ እናደረግና እኩል ይሆናል ብለን 7 ፐርሰንት ሲባዛ በቤዚክ ሰለሪ፣ ቤዚክ ሰለሪ አዲሱ ደሞዝ ማለት ነው። አዲሱን ደሞዝ ሄደን ክሊክ እናደረጋለን። ከዛ በኋላ ኢንተር እንላለን። አለ እዚህ ደረጃ አንድ ላይ የሚገኝ ሰራተኛ ግብሩ 420 ብር ይሆናል ማለት ነው። ቀሪውን እዚህ ገዘን ወደ ታች ድራግ እናደርጋለን ወይም ደብል ክሊክ ማድረግ እንችላለን ማለት ነው። ስለዚህ በየደረጃችሁ እዚህ ጋር ጡረታችሁን በዚህ መልኩ ካልኩሌት ማድረግ ትችላላችሁ። በቀላሉ ደሞዙ ሲባዛ በ7 ፐርሰንት ማለት ነው። አለቀ። ደረጃ አንድ ላይ የሚገኝ ሰራተኛ 420 ብር ይሆናል። ደረጃ ሁለት ላይ የሚገኝ ሰራተኛ 445 ብር ከ55 ሳንቲም እንዲህ እያለ ይሄዳል ማለት ነው። ደረጃ ዘጠኝ ላይ የሚገኝ ዲግሪ ተቀጣሪ ጡረታው 805 ብር ይሆናል። እንዲህ እያለ ደረጃ 22 ላይ የሚገኝ ሰራተኛ ጡረታው 2730 ብር ይሆናል ማለት ነው። ኦኬ ተቀናሹን ካልኩሌት እናርግ። ከደሞዝ ላይ የሚቆረጡትን ማለት ነው። እኩል ይሆናል ብለን ከደሞዝ ላይ የስራ ግብር ወይም ደግሞ ኢንካም ታክስ ይቆረጣል። እሱን ሲደመር የሰራተኛው ጡረታ 7 ፐርሰንት፣ እሱን ክሊክ እናደርጋለን። ከዛ ወንተር አጠቃላይ አሁን ደረጃ አንድ ላይ የሚገኝ ሰራተኛ የስራ ግብርና ጡረታ አንድ ላይ ተደምሮ 1120 ብር ከደሞዙ ይቆረጣል ማለት ነው። ቀሪዎቹን እዚህ ጋር ደብል ክሊክ እናደርጋለን ማለት ነው። ይኸው በዚህ መልኩ ይሆናል ማለት ነው። ደረጃ ሁለት ላይ የሚገኝ ሰራተኛ 1218 ብር ከ55 ሳንቲም 1302 1322 ብር ከ50 ሳንቲ እንዲህ እያለ ይሄዳል። ደረጃ 22 ላይ የሚገኝ ሰራተኛ 14330 ብር አጠቃላይ ተቀናሹ ይሆናል ማለት ነው። ስለዚህ ክሮስ ቼክ ማድረግ ትችላለች በየደረጃችሁ ማለት ነው። አሁን የተጣራ ክፍያውን ካልኩሌት እናርግ። የተጣራ የሰራተኛው ጡረታና ግብር ተቀንሶ እጅ ላይ የሚደርሰው ፋይናል ብሩ ማለት ነው። እኩል ይሆናል ብለን ደሞዙ አዲሱ ደሞዝ ሲቀነስ ተቀናሾቹ ማለት ነው እዛ ይኸው በምትመለከቱት መልኩ ደረጃ አንድ ላይ የሚገኝ ሰራተኛ የተጣራ ክፍያው 4880 ብር ይሆናል ማለት ነው። ቀሪውን እዚህ ጋዘን ደብል ክሊክ ማድረግ ነው። ይኸው በምትመለከቱት ደረጃ 2 ላይ የሚገኝ ሰራተኛ 5146 ብር ከ45 ሳንቲም የተጣራ ክፍያ ይሆናል። ደረጃ 3 ላይ የሚገኝ ሰራተኛ 5427 ብር 50 ሳንቲም እንዲያለ ይሄዳል ማለት ነው። በየደረጃችሁ እዚህ ጋር ቼክ ማድረግ ትችላላችሁ ማለት ነው። አሁን ደረጃ 22 ላይ የሚገኝ ሰራተኛ ጡረታና ግብር ተቀንሶ የተጣራ እጁ ላይ የሚደርሰው ብር 24670 ብር ማለት ነው። ስለዚህ በዚህ መልኩ የተጣራ ክፍያውን ካልኩሌት ማድረግ እንችላለን። እዚህ ላይ ይሄን ቴብል ቼክ እያደረጋችሁ የራሳችሁን ደመወዝ ካልኩሌት ማድረግ ትችላላችሁ ማለት ነው። ባይ ዘ ወይ የቴሌግራም ቻናላችን ላይ ፋይሉን አስቀምጥላችኋለሁኝ ከዛ ላይ ወስዳችሁ ሪፈር እያደረጋችሁ የራሳችሁን ካልኩሌት ማድረግ ትችላላችሁ። ቻናላችን አዲስ ናቸው። ቻናላችን ሰብስክራይብ በማድረግ ወሳኝ ትምህርቶችን አገኙ፣ እንላለን በቀጣይ ሙሉ ፔሮል አሰራሩን ይዤላችሁ እመጣለሁ። አልዋንሶችን፣ ኦቨርታይሞችን ጨምሮ እንዴት ካልኩሌት እንደሚደረግ እሱን ይዤላችሁ እመጣለሁ ማለት ነው። እስከዛ ድረስ መልካም ቆይታ።